ወደ ክርስቶስ እንደግ በመጋቢ አለማየው ሽፈራው ፓስተር አሌክስ ነሐሴ 2016 ዓመተ ምህረት ሁለተኛ ዕትም፣ ጥቅምት 2017 ዓመተ ምህረት መግቢያ በክርስቶስ ኢየሱስ አዳኝነት በማመን ድነትን ያገኙ ሰዎች ሁሉ በዳኑበት ጊዜ ዳግም ተወለዱ ይባላል። ይህ ዳግመኛ የተወለደው ሰው ደግሞ በመንፈሳዊነት ሕፃን በመሆኑ በዳነበት ድነት በየጊዜው ማደግ ያስፈልገዋል። ለማደግም የሚረዳው ንጹሕ የቃሉ ወተት እንደሆነም የእግዚአብሔር ቃል በግልጽ ይናገራል። አንደኛ ጴጥሮስ መልእክት ምዕራፍ ሁለት ሁለት እስከ ሦስት ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ። አሁን እንደተወለዱ ሕፃናት የሚለው ቃል ማንም ሰው ዳግመኛ በተወለደ ጊዜ ሕፃን እንደሚባልና ይህም ሕፃን ምንም የማያውቅ በመሆኑ ለማደግም ንጹሕ የሆነው ቃል ወተት የሚያስፈልገው እንደሆነ የሚገልጽ ማስረጃ ነው ምክንያቱም ይህ ክፍል ዳግም የተወለደ ሰው ማደግ እንደሚገባውና የሚያድገውም በዚሁ የቃል ወተት እንደሆነ ይናገራል። የእግዚአብሔርን ቃል እንደ ወተት የገለጸበት ምክንያት በተፈጥሮ ሂደት የተወለዱ ሕፃናት እንደ ተወለዱ የናጡት ወይም ወተት ማግኘት እንደሚገባቸው አይነት፣ በዚህ ክፍል ላይም ዳግመኛ ከእግዚአብሔር የተወለዱ ሰዎች በተወለዱበትና በዳኑበት ድነት ለማደግ የቃሉን ወተት ማግኘት ይጠበቅባቸዋል የሚል ነው። አንደኛ ጴጥሮስ ምዕራፍ ሁለት ቁጥር ሁለት አዲሱ መደበኛ ትርጉም፣ በድነታችሁ እንድታድጉ አዲስ እንደተወለዱ ሕፃናት ንጹሕን መንፈሳዊ ወተት ተመኙ። ስለሆነም አንድ በክርስቶስ በማመን የዳነ አማኝ በክርስቶስ ባመነ ጊዜ ወይም ዳግም በተወለደ ጊዜ ሕፃን በመሆኑ የመጀመሪያ ምግብ ወይም ትምህርት ሊያገኝ ይገባዋል። ከዚያም የእድገት ደረጃውን ጠብቆ ሁልጊዜ ሊያሳድገው የሚገባውን ትምህርት ሊያገኝ ደግሞ ግድ ነው። ምክንያቱም አንድ ሰው በተገቢው ጊዜ ማግኘት የሚገባውን ትምህርት ወይም መንፈሳዊ ምግብ ባለማግኘቱ በአእምሮው ያልበሰለ የቀጨጭና የቀነጨረ የሁልጊዜ መንፈሳዊ ሕፃን ከመሆኑን ባሻገር ስጋዊነት የሚያጠቃው ማንነትም ይኖረዋል። ለዚህም ነው እግዚአብሔር በቤተ ክርስቲያን ውስጥ ለመወለዳችንም ሆነ ለማደጋችን የሚጠቅሙንን አገልጋዮችንና የአገልግሎት ስጦታዎችን የሰጠን። እነዚህ ለቤተ ክርስቲያን የተሰጡ አገልጋዮች በተለይም መጋቢዎች ትክክለኛውን ምግብ ለመንጋዎቻቸው በመመገብ የሕዝባቸውን እድገት በየጊዜው መለካት፣ ማየትም ሆነ ማወቅ ይጠበቅባቸዋል። አገልጋዮች ሁልጊዜ ሕዝባቸውን ለማሳደግ ለአገልግሎትም ሥራ ለማዘጋጀት የእግዚአብሔር ሕዝብ ላይ መስራት ይጠበቅባቸዋል። ምንም እንኳን ከሕዝቡ ጥቂቱ መንፈሳዊ ቤት ሆነው ለመሠራት የማይመቹና የማይታዘዙ ፍቃድ ያላቸው ሕያዋን ድንጋዮች ቢኖሩም፣ ሁሉም ሰዎች ግን ለማደግም ሆነ ለመሠራት የማይፈልጉ ስላልሆኑ በፍጹም ትሕትናና ትዕግሥት ሊሠሯቸው ይገባል። ይህ መጽሐፍ የተጻፈበት ዋና ምክንያት አንደኛ፣ ቅዱሳን የሆንን በመንፈሳዊነት ማደጋችንን እግዚአብሔር እንደሚፈልገው እንድናውቅና እኛም በመንፈሳዊነት ለማደግ ማድረግ ያለብንን እንድናውቅ ስለሚረዳን ነው። ሁለተኛ፣ በመንፈሳዊነት ማደግ የሚቻለው እንዴት እንደሆንና በምን እንደሚመጣም ቅዱሳን እንዲያውቁ ስለሚረዳ ነው። ሶስተኛ በመንፈሳዊነት የማደግ ጥቅሙንና ያለማደግን ጉዳቱን ቅዱሳንም ሆኑ አገልጋዮች እንዲረዱና ለእድገት በሚጠቅመው ነገር ላይ ትኩረት እንዲሰጡ ለማነሳሳት ነው። አራተኛ በመንፈሳዊነት የእድገት ደረጃ ውስጥ የቱጋ እንደደረስን ማወቅ እንድንችል ስለሚረዳ ነው። አምስተኛ በመንፈሳዊነት የማደግ ፍጻሜ ክርስቶስን ወደ መምሰል መሆኑን ቅዱሳን በማወቅ ለዚያም ነገር ትኩረት እንዲሰጡ ለማድረግ ነው። ምዕራፍ አንድ በዚህ ምዕራፍ ውስጥ ያሉ አብይ ርዕሶች አንደኛ መንፈሳዊ እድገት ምንድን ነው? ሁለተኛ መንፈሳዊ እድገት ለምን ያስፈልጋል? ሶስተኛ የመንፈሳዊ እድገት ደረጃዎች አራተኛ በመንፈሳዊነት ማደግ የሚቻለው እንዴትና በምንድን ነው? አምስተኛ በአእምሮ መታደስ ማለት ምን ማለት ነው? ስድስተኛ አሮጌውና አዲሱ ሰው ሰባተኛ አዲሱ ሰው መንፈሳዊ ሰውና ሥጋዊ ሰው። መንፈሳዊ ዕድገት ምንድን ነው? መንፈሳዊ ዕድገት ማለት አንድ በክርስቶስ ኢየሱስ አምኖ ዳግመኛ የተወለደ ሰው በመንፈሳዊ ሕይወቱ ከሕፃንነት ክርስቶስን ወደ መምሰል የሚያድግበት ሂደት ነው። መንፈሳዊ ዕድገት ሲባል ትንሽ የነበረው መንፈሳችን ትልቅ ይሆናል ማለት ሳይሆን በአእምሮአችን ወይም በነፍሳችን የእውቀት ክፍል በትክክለኛው መንፈሳዊ ዕውቀት ስንሞላና እግዚአብሔር እንደሚያስብ ማሰብ እርሱ እንደሚናገረው አይነት ንግግር መናገር ለመቻል እንደ ቃሉ መኖር ስንጀምር ማለት ነው። ይሄ እግዚአብሔርን ወደ መምሰል የምንመጣበት በመንፈሳዊነት የማደግ ስርዓት ግን በአንድ ጀንበር የሚከሰት ጉዳይ ሳይሆን የቀን ተቀን ለውጥ ስርዓት ነው። በተፈጥሮ የመወለድና የማደግ ስርዓት ውስጥ አንድ ጤናማ ልጅ ከተወለደበት ቀን ጀምሮ በየቀኑ፣ በየሳምንቱ፣ በየወሩ ብሎም በየዓመቱ እድገትን ማሳየቱ የማይቀር እንደሆነ ሁሉ ልክ እንዲሁ በመንፈሳዊነት እድገት ውስጥም ከእግዚአብሔር መወለድ የሚባል ነገርና በመንፈሳዊነት የማደግ ስርዓት ደግሞ አለ። አንድ ሰው ዳግመኛ እንደተወለደ ስለ እግዚአብሔርም ሆነ ስለ ራሱ ማንነት የሚያውቅበት ለምን እንደተወለደና የማደጉ ጠቀሜታ ምን እንደሆነ እነዚህን የመሳሰሉ መጽሐፍ ቅዱሳዊ የሆኑ መሠረታዊ ትምህርቶች ወይም የቃሉን ወተት ሊያገኝ ይገባዋል። እንደ ሕፃንነቱ የመጀመሪያ ትምህርቶች የሚባሉትን ለይቶ ማስተማር፣ ከዚያም እድገቱን የጠበቀ ምግብ ሲያገኝና አስፈላጊው ክትትል ሲደረግለት ከሕፃንነት በመውጣት ራሱንም ወደ መቻል እንዲመጣ ምክንያት ይሆናል። ማንኛውም ዳግመኛ የተወለደ የእግዚአብሔር ልጅ የእድገት ደረጃውን ጠብቆ እንዲያድግ ለማደግም የሚያስፈልገው እንክብካቤም እንዲደረግለት የእግዚአብሔር ፍላጎት ነው። ምክንያቱም የሰዎች ሁሉ የእድገት ደረጃ የተለያየ ስለሆነ የሚመግባቸው ሰው ያስፈልጋቸዋል። ለዚህ ነው ኢየሱስ ለጴጥሮስ በሰጠው ኃላፊነት ውስጥ ግልገል ጠቦትና በጎች እያለ እንደ የእድገት ደረጃ ልክ ሊመግባቸውና ሊያሰማራቸው እንደሚገባ ይነገረው። ዮሐንስ ወንጌል ምዕራፍ 21 ከቁጥር 15 እስከ 17 ምሳ ከበሉ በኋላም ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ፣ ከነዚህ ይልቅ ትወደኛለህን አለው። አሁን ጌታ ሆይ፣ እንደወዳህ አንተ ታውቃለህ አለው። ግልገሎቼን አሰማራ አለው። ደግሞ ሁለተኛ የዮና ልጅ ስምዖን ሆይ ተወደኛለህን? አለው አሁን ጌታ ሆይ እንደወደህ አንተ ታውቃለህ አለው። ጠቦቶቼን ጠብቅ አለው። ሶስተኛ ጊዜ የዮና ልጅ ስምዖን ሆይ ተወደኛለህን? አለው ሶስተኛ ተወደኛለህን ስላለው ጴጥሮስ አዘነና፣ ጌታ ሆይ አንተ ሁሉን ታውቃለህ፣ እንደወደህ አንተ ታውቃለህ አለው። ኢየሱስም በጎቼን አሰማራ፣ ግልገሎቼን፣ ጠቦቶቼን፣ በጎቼን አሰማራ የሚለው ቃል እግዚአብሔር የተለያየ የእድገት ደረጃ ላይ የሚገኙ ሕዝቦች እንዳሉት እንደ እድገታቸውም ልክ የሚመግባቸውና የሚያሳድጋቸው እንደሚያስፈልጋቸው የተነገረበት ክፍል ነው። በኤፌሶን 4 11-16 ላይ የሚገኙት አገልጋዮች ወይም አምስቱ ቢሮዎች ለቤተ ክርስቲያን የተሰጡበትን ዓላማ ሲናገር በእውነተኛ ትምህርት ቅዱሳንን ከሕፃንነት ሙሉ ሰው ወደ ማድረግና ራስ ወደሚሆን ወደ ክርስቶስ በማሳደግ ለአገልግሎት ሥራ ማስታጠቅን የሚናገር ነው። ትክክለኛ ምግብ በሌለበትና እውነተኛ አሳዳጊዎች ወይም ትክክለኛ አገልጋዮች በሌሉበት ደረጃውን የጠበቀ መንፈሳዊ እድገት ሊኖር አይችልም። ልክ እንደዚሁም ትክክለኛ መንፈሳዊ ትምህርቱም ሆነ አስተማሪዎች ኑረው የመማር ፍላጎት የሌለው ሰው ካለም ያው በዚህ ሰው ላይ መንፈሳዊ እድገት ማየት አይቻልም። ትክክለኛው መንፈሳዊ እድገት የሚመጣው የሚመግቡ ሰዎች ትክክለኛው ምግብና ለመማር ፍላጎት ያላቸው ሕዝቦች ሲገናኙ ነው። በዚህ በመንፈሳዊነት የማደግና የማሳደግ ስርዓት ውስጥ ብዙ አካላት ተሳትፎ ያደርጋሉ። ይህ የተወለደው ሕፃን በትክክለኛና ጤና ማስተዳደግ ደግሞ እንዲያድግ የመጀመሪያው ነገር የተመጣጠነ ምግብ ወይም ወተት ማግኘቱ ሲሆን ይህንን ምግብ የሚሰጡት አገልጋዮችም አሳዳጊዎች ለእድገቱ ትልቅ አስተዋጽኦ ከሚያደርጉት ውስጥ ዋነኛውን ስፍራ የሚይዙ ይሆናሉ። መንፈሳዊ እድገት ለምን ያስፈልጋል? ሰዎች ዳግመኛ ሲወለዱ ደስ እንደሚለን ሁሉ ሲያድጉም ማየት አስደሳች ጉዳይ ነው። ቅዱሳን አማኞች ዳግመኛ ከተወለዱ በኋላ በመንፈሳዊነት የማደጋቸው አስፈላጊነቱ ዘርፈ ብዙ ነው። ምክንያቱም በማደጋቸው ደስ ከሚላቸው ከራሳቸው ጀምሮ እድገታቸውን የሚፈልጉ ብዙ ናቸው። ከእነዚህም ውስጥ የመጀመሪያዎቹ ወላጆች ናቸው። ወላጆች ልጆቻቸው ሲያድጉላቸው እንደሚደሰቱት ሁሉ ቅዱሳን አማኞችም በዳኑ በድነት በጊዜያቸው በመንፈሳዊ ህይወታቸው እድገትን የሚያሳዩ ከሆኑ አባታቸው እግዚአብሔር ይደሰታል። አንደኛ ጢሞቴዎስ ሁለት ከሶስት እስከ አራት ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። ከዚህም ሲቀጥል የቤተ ክርስቲያን መሪዎች በኃላፊነት የተሰጧቸውና የሚመግቧቸው ህዝቦች እንደ ደረጃቸው በመንፈሳዊ ሕይወታቸው እድገትን ሲያሳዩ እንዳሳዳጊነታቸው እነርሱም ይደሰታሉ። ምክንያቱም በማደጋቸው ከእነሱ አልፈው ለሌሎች ቅዱሳንም መጽናትና ማደግ ምክንያት ስለሚሆኑ እድገት ዋነኛ ጉዳይ ሆኖ እናገኘዋለን። በተቃራኒው በመንፈሳዊነት ያላደጉ ክርስቲያኖች ሲበዙም የሰዎች ማላገጫም ሆነ የሰይጣን መጫወቻ ከመሆናቸውም ባሻገር ለወንጌልና ለቤተ ክርስቲያን እድገትም እንቅፋት ይሆናሉ። አንደኛ ቆሮንጦስ 3 ከ3 እስከ 4 ያንብቡ። በተወለዱበት ድነትና በእምነት የሚያድጉ ቅዱሳን ሲበዙ ግን በምንምና በማንም የማይሸነፉና የማይታለሉ ስለሚሆኑ የቅዱሳን እድገት ወሳኝ ጉዳይ ነው። ሮሜ 6 14፣ አንደኛ ዮሐንስ 4 4፣ ምዕራፍ 5 ቁጥር 4 ይመልከቱ። በእውነት ዕውቀት በመንፈሳዊነት ያደጉ አማኞች ሁልጊዜ በጌታና በኃይሉ ችሎት የሚበረቱ በመሆናቸው በዲያብሎስ ሽንገላ የማይታለሉ የዲያብሎስንም ሀሳብ የማይስቱ ይሆናሉ። ሁለተኛ ቆሮንቶስ 211 ኤፌሶን 610 ይመልከቱ። በእውነት እውቀት በመንፈሳዊነት ያደጉ የምንላቸው አማኞች የእግዚአብሔርን ፍቃድ ለይተው የሚያውቁ ናቸው። ሮሜ 12 ሁለትን ይመልከቱ። በተለይ በአሁኑ ዘመን ብዙ መንፈሳዊ ሕፃናት የበዙበት አሳዳጊዎችም የጠፉበት ሁሉም ወደ ገዛ መንገዱ ያዘነበለበትና ህዝቡም እንደ ፈቃዱ የሚኖርበት ዘመን ነው። በዚህ ዘመን የሚገኙት አገልጋዮችም ህዝቡን በእውነት እየዘለፉና እየገሰጹ፣ እየመከሩና እያስተማሩ የሚገኙበት ዘመን አይደለም። ከተዘለፈ ስለሚጠፋ በማባበል ብቻ የሚያዝ ህዝብ ሆኗል። ሰዎች በአንድ አጥቢያ የሚቆዩት እስከ መገሰጽ ድረስ ብቻ የሆነበት ህፃናት፣ ህዝቦች የበዙበት፣ አጥቢያዎችን እንደፈለጉ የሚቀያይሩበት፣ ሁሉ አባባይ ሁሉ ተቀባይ የሆነበት ጊዜ ውስጥ ነን። እነዚህም ህዝቦች ያልተተከሉና ስር ያልሰደዱ ከመሪዎቻቸውም ጋር በአባትና ልጆች፣ በረኛና በጎች ግንኙነት ያልተያዙ ምን እየሆኑና ምን እያደረጉ እንደሆነ የማያውቁበት ዘመን ውስጥ ነን። የእውነተኛ አሳዳጊዎች ማነስና የመንፈሳዊ ህፃናት መብዛት የችግሩ መባባስ ምክንያት ሆኗል። ዘመኑ ውሸተኞቹ የሚፈነጩበት፣ እውነተኛ አገልጋዮች የሆኑትን የሚፈተኑበት ወቅት እንደመሆኑ በእውነት ለምትኖሩና ለምታገለግሉ አገልጋዮች ለአገልግሎት ላመናችሁ ጌታ ታምናችሁ በከፍተኛ ትዕግሥትና ጽናት የምታምኑበትን ትክክለኛ ሥራ በመሥራት ልትቀጥሉ ይገባል። በዚሁ ውስጥ በትምህርትም ሆነ በወሬ ንፋስ የሚወሰዱ ይኖራሉ። የሚተከሉትም ይተከላሉና እናንተ ግን ከፍቅር ሳትጎሉ እያስተማራችሁ፣ እየመከራችሁና እየዘለፋችሁ መቀጠል ይኖርባችኋል። አንዳንድ በእውነት የሚያገለግሉ ሰዎች የሚሆነው ነገር ልባቸውን ስላወረደው እጃቸውን አጥፎና አፋቸውን ዘግተው ዝም ብለው የሚያዩበት ጊዜ ሆኗል። ይሄ ግን ትክክል አይመስለኝም። ዓለም የምትጠፋው ክፉ በሚያደርጉ ሰዎች ሳይሆን ምንም ሳያደርጉ በሚመለከቷቸው ነው ይላል አልበርት አንስታይን። አባባሉ ጠቃሚ እንደሆነ ያለው ቤተ ክርስቲያንም በውሸተኞች ጫጫታ ሳይሆን በእውነተኞች ዝምታ እየጠፋች እንዳትሄድ የበኩላችንን አስተዋጽኦ ማድረግ ይኖርብናል። ስለሆነም አገልጋዮችም ሆንን ቅዱሳን የእድገትን ጠቀሜታ በማወቅ የምናሳድግበትንም ሆነ የምናድግበትን መንገድ ማሰብ ለዚያም ልንተጋ የሚገባ ጉዳይ ነው። በመንፈሳዊነት ማደግ ለእግዚአብሔር ሕዝብ ብቻ ሳይሆን እነዚህን ቅዱሳን ወደ ትክክለኛው ዕድገት እንድናመጣ የተጠራነውና ለቤተ ክርስቲያን የተሰጠነው አገልጋዮች ሳንቀር በየጊዜው ዕድገታችንን ልንፈትሽ ይገባናል። ሐዋርያው ጳውሎስ ቤተ ክርስቲያን እንዲመራና አገልጋዮችን እንዲያስነሳ ልጄ ለሚለው ለጢሞቴዎስ በጻፈለት ወይም በመከረው ምክር እንዲህ ይለዋል ማደግህ በነገር ሁሉ እንዲገለጥ ይህን አስብ፣ ይህንም አዘውትር፣ ለራስህና ለትምህርትህ ተጠንቀቅ፣ በእነዚህም ጽና፣ ይህም ብታድርግ ራስህንም የሚሰሙህንም ታድናለህና። አንደኛ ጢሞቴዎስ አራት ከ15 እስከ 16። ማደግህ በሁሉ አቅጣጫ እንዲገለጥ ሁልጊዜ ማሰብ የሚገባህ ጉዳይ ነው እያለው ነው። አገልጋይና የቤተ ክርስቲያን መሪ ስለሆንን ብቻ ሙሉ በሙሉ አድገናል ማለት አይቻልም። ስለሆነም በተለይ አገልጋዮች ስለ እድገታችን ሁል ጊዜ ማሰብ የሚገባን ጉዳይ ነው። ምክንያቱም የምንመራቸው ሕዝቦች እኛን እንደሚመስሉ እርግጠኛ ነን። ስለዚህም እኛ ኢየሱስን በመምሰል ቅዱሳንን ማለትም የምንመራቸውን ሕዝቦች ክርስቶስን ወደ መምሰል ልናመጣቸው ይጠበቅብናል። ጳውሎስ ለጢሞቴዎስ የሚያስረዳው ጉዳይ በየጊዜው ደግሞ በሁሉ አቅጣጫ እድገትህን የምትገመግም ከሆነ ራስህንም ሆነ ሰምተውህ የሚከተሉህን ታተርፋለህ ይለዋል። እድገታችን መሆን ያለበት ሁለንተናዊ ነው። በመንፈስ፣ በነፍስ፣ በሥጋ በሁሉ የተከናወንን እንድንሆን እግዚአብሔር ይፈልጋል። ሐዋርያው ጳውሎስ ልጄ የሚለውን ጢሞቴዎስን በጣም ብዙ የተለያዩ ምክሮችን መክሮታል። በዚሁ ክፍል ላይም ለራሱም ሆነ ለሚመራቸውና ለሚከተሉት ሕዝቦች ምሳሌ መሆን ያለበትን ቸል ማለት የሌለበትንና ደግሞም ለራሱና ለአገልግሎቱ መጠንቀቅ የሚኖርበትን በዝርዝር አስረድቶታል። አንደኛ ጢሞቴዎስ አራት ከ11 እስከ 14 ተመልከት። ይሄውም በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑቱ ምሳሌ መሆን እንዳለበት ሲነግረው ለአገልግሎቱ ጽናትና እድገት የሚጠቅመውን ዋና ነገሮች ደግሞ ለማንበብና ለመምከር ለማስተማርም እንዴት መጠንቀቅ እንዳለበት ሲያስጠነቅቀው ከዚህም ሁሉ ጋር የተሰጠውንም የጸጋ ስጦታ ቸል እንዳይልም ነግሮታል። ለዚህም ነው ማደግህ በነገር ሁሉ እንዲገለጥ ይህን አስብ፣ ይህንም አዘውትር ያለው። ስለዚህ በመንፈሳዊነት ያደጉ አገልጋዮች ክርስቶስን ወደ መምሰል የሚያሳድጓቸው ደቀ መዛሙርት ይኖሯቸዋልና በመንፈሳዊነት ማደግ ዋናና አስፈላጊ ጉዳይ ነው። ይቀጥላል። ሙሉውን መጽሐፍ በሃርድ ኮፒም ሆነ በሶፍት ኮፒ ማግኘት ለምትፈልጉ በዚህ ስልክ ቁጥር ይደውሉ 0911575368